ምዕራፍ ዘጠኝ የእንስሳት እልቂት፣ አምስተኛው ቅጣት። እግዚአብሔር ሙሴን አለው፣ ወደ ፈርዖን ገብተህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያመልኩኝ ዘንድ ሕዝቤን ልቀቅ። የሕዝቤን ሕዝቤን ልትለቃቸው እምቢ ብትል፣ ብትይዛቸው፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶች በፈረሶችም በአህዮችም በግመሎችም በበሬዎችም በበጎችም ላይ ትሆናለች። ይኸውም እጅግ ጽኑ ሞት ነው። በዚያ ጊዜም በግብፃውያን ከብቶችና በእስራኤል ከብቶች ልጆች ከብቶች መካከል ልዩነትን አደርጋለሁ። ከእስራኤልም ልጆች ከብቶች አንዳች አይሞትም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋታው አደረገ። የግብፅም ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድስ እንኳ አልሞተም። ፈርዖንም ከእስራኤል ልጆች ከብት አንድስ እንኳ እንዳልሞተ ባየ ጊዜ ልቡ ደነደነ፣ ሕዝቡንም አልለቀቀም። ሻህኝ ስድስተኛው ቅጣት። እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖንና በሽሞቹ ፊት ወደ ሰማይ ይበት ነው፣ እርሱም በግብጽ አገር ሁሉ ትቢያ ይሆናል፣ በግብጽም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ሙሴም አመዱን በፈርዖን ፊት ወስዶ ወደ ሰማይ በተነው፣ በሰውና በእንስሳትም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስል ጠንቋዮችንና ግብጻውያንን ሁሉ ይዟቸው ነበር። እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔርም ለሙሴና ለአሮን እንደተናገረ አልሰማቸውም። በረዶ ሰባተኛው ቅጣት። እግዚአብሔር ሙሴን አለው፣ ማልደ ተነሳ፣ በፈርዖንም ፊት ቆመ፣ እንዲበለው የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያመልኩኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በአገልጋዮች በሕዝብም ላይ መቅሰፍቴን ሁሉ በዚህ ጊዜ እልካለሁ። አሁን እጄን ዘርግቼ አንተን እመታለሁ እመታለሁ ሕዝብህን እገርላቸዋለሁ፣ ምድራችሁም ትመታለች። ነገር ግን ኀይሌን እገልጥብ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ ጠበቅኩ፣ አንተ ግን እንዳትለቃቸው ገና በሕዝቤ ላይ ትታበያለ። እነሆ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ እጅግ ታላቅ በረዶ ነገ በዚህ ጊዜ አዘንባለሁ። አሁን እንግዲህ ከብቶችንም በሜዳም ያለውን ሁሉ ፈጥነ ሰብስብ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታል። ከፈርዖን ሹሞች የእግዚአብሔርን ቃል የፈራ ከብቶቹን ወደ ቤቶቹ ሰበሰበ። የእግዚአብሔርን ቃል በልቡ ያላሰበ ግን ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን አለው፣ እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ በሰውና በእንስሳት በምድርም ቡቃያ ሁሉ ላይ በረዶ ይሆናል። ሙሴም እጁን ወደ ሰማይ ዘረጋ። እግዚአብሔርም ነጐድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ ሀገር ሁሉ ላይ በረዶ አዘነበ። በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር። በበረዶም በግብፅ ሀገር ሁሉ ሕዝብ ከኖሮበት ጊዜ ጀምሮ እስከዚች ቀን እንደርሱ ያልሆነ እጅግ ብዙና ጠንካራ ነበር። በረዶም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶም የእርሻን ቡቃያ ሁሉ መታ፣ የጫካውንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሴም ሀገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴን አሮንን ጠራ። አሁንም በደልኩ እግዚአብሔር ጻድቅ ነው። እኔና ህዝቤ ግን ኃጢአተኞች ነን። እንግዲህ ወደ እግዚአብሔር ጸልዩልኝ፤ የአምላክ ነጎድጓድ በረዶውም እሳቱም ጸጥ ይላል። እኔም እለቃችኋለሁ፤ ከዚያም በኋላ ከዚህ አትቀመጡም አላቸው። ሙሴም ለፈርዖን ከከተማ በወጣው ጊዜ እጄን ወደ እግዚአብሔር ዘረጋለው ምድሪቱም ለእግዚአብሔር እንደ እንደሆነች ታውቅ ዘንድ ነጎድጓዱ ጸጥ ይላል፣ በረዶም ዝናቡም ደግሞ አይወርድም። ነገር ግን አንተና ሹሞች እግዚአብሔር አምላክን ምንጊዜም እንደማትፈሩ አውቃለሁ አለው። ተልባውና ገብሱ ተመታ። ገብሱ አሽቶ ተልባውም አፍርቶ ነበርና ስንዴውና አጃው ግን አልተመቱም ገና ቡቃያ ነበሩና። ሙሴም ከፈርዖን ዘንድ ከከተማ ወጣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶም ጸጥ አለ፣ ዝናቡም በምድር ላይ አላካፋም። ፈርዖንም ዝናቡ በረዶም ነጎድጓዱም ጸጥ እንዳለ ባየ ጊዜ በደልን ጨመረ፤ እርሱና ሹሞቹ ልባቸውን አደነደኑ። የፈርዖን ልብም ጸና። እግዚአብሔርም በሙሴ አፍ እንደ ተናገረ የእስራኤልን ልጆች አለቀቀም።